ይሄርኝ በእግዚአብሔር ለምንሽ በቃ ከሕይወቴ ውጪልኝ። እኔም ከሷ ጋር ሕይወቴና ላይፌን ልቀጥል ከዚህም በኋላ ማለት ነው። የመግቢያ ቪዲዮ ስመለከት እና አብርሽ ቤት በእልልታ ማለት ነው ቀልጥ አድርጌ ነበረ በኮሜንት ቤተሰብዬ ወላኪን። ነገር ግን ሲገቡ ውስጥ ሚስጥሩን ገባ ብላችሁ ስትፈትሹ የአብርሽ ንግግር ተግባሩ ጉድና ጉድ አለበት፣ ጉድ ነው። ጅራት ከሆድ ኋላ ነው አይደለም የሚባለው? አዎ ሩታ ይሄንን ጉዳይ ልትቀበል የማያስችሉ ብዙ ንግግሮችን፣ ብዙ ተግባሮችን በሩታ ጠገብ እንግዲህ አሳይቷል፣ በንግግርም በተግባርም። ሰላማችሁ ይብዛልኝ፣ ጉዳይ ዩቲዩብ ቻናሌ ቤተሰቦች፣ ደህና ናችሁ? ሁሉ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በነገራችን ላይ እትዬ ሄርሜላ በዛ ልክ በተለይ ከነሩታ ጊቢ በመባረሯ ደስ ብሎኛል። አዎ መባረር የነበረባት እኮ በመጀመሪያው በመጀመሪያው ጨዋታ ላይ ነበረ ቢጫ ማያስፈልጋት ነበረ። በመጀመሪያው ዙር ቀይ ማየት የነበረባት ልጅ ነበረች። ነገር ግን ይሄ ቀይ የሚያሳያት ዳኛ ማለት ነው በጣም ሚዛናዊ ስላልነበረ ቀዩን አዘግይቶት በስተመጨረሻም አሁን ያው እየተከፋ ነው ለዚውም ቀዩን ያሳያት ማለት ነው። እና ምን መሰላችሁ ቤተሰብ፣ እኔ የመጀመሪያ ሳየው በጣም ደስ ብሎ ይነበራል አይደለ በቃች ሴት ከህይወታቸው ብትውጣ ከአብርሃም አፉ በወጣ ሂጂ ምናምን ብሏት በጆሮ መስማት ናፍቀ ነበር በዛ ልል ብያለው በቤታቸው። ነገር ግን ቤተሰብ አብርሃም መግቢያው ላይ ሲናገር የነበረው ነገሮች ስነሳ በጣም ነካ ነካ ማድረጋቸው ወሳኝ ነገሮች ስላሉ ነው። ሄርሜላን እንድትሄድ መፈለጉ በአንድ ጎን በጣም እንደተጨነቀበት ነው የተናገረው፣ በጣም እንዳሰበበት አስባችሁታል? በህይወታችሁ ውስጥ በጣም ልታጡት የማይገባ ሰው እያባረራችሁ እንደሆነ በግልጽ እየተናገረ ነው። አንድ ሜን ፖይንት ያዙልኝ። ሲቀጥል ደግሞ ማለት ነው እኔ አሁን ይህን ነገር በሩታ ፊት አደርጋለሁ፣ እሷም ደግሞ ይህን ነገር ካልተቀበለችኝ ለመጨረሻ ጊዜ ወደዚህ አልመጣም ወደዚህ ግቢ አልደርስም ብሏል። ሰምታችሁታል ቃል በቃል ማለት ነው ይሄ ማለት ደግሞ ሩታ ጋር ይሄ ነገር አሳይቷት ወዲያውኑ የእሱን እሽታ ካልተቀበለችው ተመልሶ ወደ ነበረበት የተተፋ ተመልሶ አይላስም። ጋሽ አብርሃም፣ በነገራችን ላይ በዚህ አጋጣሚ ማለት ነው ቅር ቢልክም እንደው ሩታም እንኳን ኢግኖር ብታረግህም መልሰክ ወደዚህ ሴት ከተመለስክ አንተን ማትረባው ማለት ነው። የፈለገ በቃ አንተና ሩታ አንድ ባትሆኑ። እናም ቤተሰብ ያዙልኝ ይሄንን ማለት ነው ሁለት ነገር። ስለዚህ እቺን ሴት ከህይወቱ ሙሉ ለሙሉ ለማስወጣት የፈለገው አንደኛ ነገር ተጽዕኖ አለ። ሁለተኛ ነገር ደግሞ እሱ በፈለገው መንገድ ሩታን እያገኘ አይደለም፣ ልጁንም እያገኘ አይደለም። ሶስተኛ ነገር ደግሞ ከሄርሜላ ጋር ያለው ነገር ጽድቅ ብሎ ወይም ደግሞ በትክክለኛው ነገር በቃ ከእሷ ጋር ያለውን ነገር በነፃነት ወደ እውነተኛ ወደ ራሱ የሆነ የሚያስጠላ አካሄድ ነው። በእርግጥ ትክክለኛ አካሄድ አይደለም። ከእሷ ጋር ያለውን ነገር በአጠቃላይ አንድ ለማረግ የሚፈልግበት አንደኛው መንገድ ይሄ ነው። ሩታ ፊት ይህን ነገር ተናግሮ ሩታ ወዲያው እንድትቀበለው ነው የፈለገው አብርሃም። ይህም የሆን ነገር አይደለም። ከንግግር ከአንጻር፣ እውነት ለመናገር ሩታ ቦታ ሆኜ ሳስበው ትዳርህን ፈልግ ያለው ልጄን ፈልጋለሁ ሩታን እወዳታለሁ አለው አልክ አይደል? ነገር ግን በዚህ ልክ ሩታ እንዳለችውም አንተን የሚያስጨንቅክና ሌሊቱ ሙሉ እንቅልፍ አሳጥቶ ያሳደረህ ነገር ምንድን ነው? በግልጽ ይነገረን እስቲ፣ አሁን ይሄ እውነትም። ኦዲየንሶች የተረዳችሁት ነገር ካለ እስቲ እናንተ አስረዱ። መቼስ እሱ የቻለውን አስረዱት ሆኗል አይደለ። ሌላው ደግሞ ታምር የሆነብኝ በቃ ግዴታ መለያየት እንዳለብን እና እኔ ወደ ሩታ መመለስ እንደምፈልግ መጀመሪያም ሽፍት አድርገ ነበር ማለት ነው አብርሽ። አብርሃም እኮ በግልጽ እኮ በሩታ ላይ እንደዘሞት ክባት እየነገርከን ነው። በጣም በሚገርም ሁኔታ ግን ይሄ ነገር ደግሞ ሩታን ስላሳመናት ከአንተ ጋር መቀጠል እንዳልፈለገች ይኸው በግልጽ ነገረችን። አየክ፣ ምን ያክል ከባድ ነገር በሚስትክ ላይ እንደፈጸምክ ያኔ ስታረግዝ ይመስለኛል። ቤተሰብ ሩታ እንደዛ ተቀብድዳ እንዲሆዷ ግፍጥ እንዳለ የምትቀር መስሎት ነበረ። ልጅ አንዳንዴ የልጅ ባህሪ ያለው ገባችሁ አይደለም? እምትወልድ አልመሰለውም እንደዛ እንዳያት ሆና የምትቀድ መስሎት አልመሰለኝ። መጀመሪያ ሩታን በሰዓላት በዛች ሼፒ በምታምሪያቸው ሩታን ጉዳይ በመሰለች ልጅ እይታ ያኔ ሲያያት የሆነ ነገር ቀንሶበታል። ገባችሁ? ስለዚህ ምንድነው ከዛ ወጣ ብሎ ዘጠኙ ሙሉ ከሩታ ከሄርሜላ ሲጫወት ነበረ። ይሄ ከባድ ወንጀል ነው በሩታ ላይ የተደረገው የትዳር ማፈንገጥ ከባድ የሆነ ወንጀል ነው አብርሃም፣ በሕግ ሁላ የሚያስጠይቅ ነገር ነው ያረከው፣ ባይ ዘ ዌይ ማለት ነው። እና እውነቷን ሩታ ሊከፋ ይገባም ይህን ነገር ስላልተቀበለች። ለምን አንተ ዛሬ ይሄ ያረከው ነገር ነግ የሚደገም ነገር እንደሆነ እስቲ አስፈራርታታል። አይምሮዋ ውስጥ አብርሃም ሊቀየር አይችልም ብላ እንድታስብ አርጋታል፣ ተደጋጋሚ ሪከርድ ስላደረገ። ከዚህ ባለፈ ቤተሰብዬ፣ ነፃነትን ታስታውሷታላችሁ? አለ ዛሬ በርዝዴዋ ምናምን ነገር ነው ተብሎ ጊፍት ሁሉ የላከላት እሱ ነው ምንድን ነው ምንድን ነው እየተካሄደ ያለው አንዱ ጋሎን ሲልክ አንዷ ጋር ጨፍረክ ሲያበቃልክ ወደ ሌላዋ ደግሞ ጥምዝዝ የምትለው ነገር ምንድን ነው ምንድን ነው ይሄ እዛም እዛም እንደርጎ ዝም ብጥልቅ ማለት እንዲያንተ በሽታ ነው እንዲያማርክ አብርሽ ማለት ነው ሻጢያት ውስጥ ግድ ለማንዴ ዘመጨ ማለቅ ግን ጤናህን በጤና ጉዳይ ደረጃ አያሳስብክም ፈጣሪ መፍራት የሚባል ነገር የለም ለምንድን ነው የምትዘለው፣ እዚህም እዛም በማያገባክ ለዛውም፣ በአንተ ህይወት ውስጥ ክልክል የተባሉ ሴቶች ጋር ነው እንዲህ አይነት ኮሚኒኬት የምታሳዩ። አሁን ነፃነት፣ በጣም ከሷ ጋር በጣም ቅርበት የነበረ ሰው ነበር። ከዚህ በፊት በቪዲዮ እንዳየ ነው። አብራችሁ ብዙ ላይፍ አሳልፋችሁ ቪዲዮችሁ ምስክር ነው። ከፍቅር ጋር አንድ አይነት የሆነ ቪዲዮዎችን ከዚህ በፊት አይተናል፣ ከነፃነትም ጋር። አሁን ላይ ደግሞ ለእሷ በርዝ ዳይ አስቦ ቀኑን ሳይረሳስባችሁታል ጊፍት ሲልክላት ልጁ ምን አይነት ጭንቅላት ነው ያለው? እዚህ ጋ በጣም የተከበረች ሚስቱን ሊያስተውላት አልቻለም። ብዙ ነገር እኮ ረስተህባታል። በነገራችን ላይ ሩታ ድሮ እኮ የልደቷ አይቀር ስንትሺ ስትገባ ሰብስክራይቧ ይከበር ነበር ፕሮግራም ይደረግላል ነበረ። ይሄ ይሄ በእርግጥ ሰውት አሁን ካለው ችግር አንፃር ነው እንበል። በጣም ብዙ ነገር በጣም ብዙ ነገር ነበር እያስታወስክ የምታደርገው። አሁን ግን በጣም ለተረሱ እና በህይወት ውስጥ ወጥተው ሌላ ላይፍ ለጀመሩ ሰዎች ሳይቀር የድሮ እጮኛክ ለነበረች የድሮ ፍቅረኛ ለነበረች ሴት ሳይቀር ጊፍት መላክ ጀምረካል። ይኸው ዛሬ ቪዲዮ አይቻለውን። ይህን ነጻነት ቤት ይህ ምን ማለት ነው? አንተ ምንድን ነው ላይፍክ? በቃ እንደዚህ ውጥንቅጡ የጠፋ የተተራመሰ፣ አንተም ሰላም አተቅ። ይህን ላይፍ ትወደዋለህ አብርሃም? አየክ፣ እሩታ እያለች ያለችው እውነታው ይሄ ነው። ትክክለኛ እውነታ ነው። እቺ ልጅ አብርሃምን አንድ አንድ ላይ እንሆን የሚለውን ጥያቄ አለመቀበሏ አንዱም ትልቁ ችግር። አብርሃም ዛሬ በዚህ ብትይዙት ነገ በዛ ጋር ያመልጣቸዋል። አይጥ እንዴት ነው ሽው ሽው ሽው ብላ እንደምታመልጠው ማለት ነው። እንደዛ ነው እሱ አያዝም። እዚህ ጋር ስታዩት እዛ ጋር ይታያል። ስለዚህ ይሄ የተደጋገመ የሞኝነት ላይ ፍሩታን አሰልችቷታል። በቃ ከዚህ ልጅ ጋር ብለያይ እኔ ሰላሜን አገኛለሁ፣ እኔ ከዚህ የተሻለ ህይወት እማይ ሰው ነኝ ብላ ያሳመናት ነገር ባይዘው ማለት ነው። አብርሃም ሩታ ሩታ እውነት ነው ከዚህ በኋላ ፍሯት። ሩታን ያልኩት ለዚህ ነው፣ ሺ የሚነጠፍላት ሴት ናት ከዚህ በኋላ እኔ ልንገርክ፣ ሺ አንድ አይደለም ሺ ማለት ነው። ቁንጅናዋ፣ ስብእናዋ፣ አስተሳሰቧ ምን ይወጣላታል! አስር ልጅ ብትወልድ ተነጥፈውላት ተነጥፈውላት እንደ አዲስ ሙሽራ መሆን የምትችል ልጅ ነች። ሩታ ይህን ያክል ግሬስ ያላት ልጅ ናት። ግን አንተ አሁን ላይ እንዲያውም ከወለደች በኋላ ያላትን ነገር በቃ ሁሉ ነገሯ ትንሽ አለ አይደለ? የተሻለ የሆነ ሲመጣ እንዲያውም የመዋጋት ነገር አመጣሱ ታዲያ ምን ዋጋ አለው? አንተ የውጫዊ ገጽዋ ነው እንዲወደድ ከሩታ ይሄ ኮ የሚፈርስ ሰውነት ነው። ገላ ኮ ሰውነት፣ ገላ በሆነ ጊዜ ላይ በበሽታም በተለያየም ነገር እኮ እናጠዋለን። ሰውነት ባዳ ነው ሲባል አልሰማክም? ሩታን የወደድክላት ውጫዊ ገጽታዋን ውጫዊ ውበቷን ነበር ማለት ነው። በእርግዝና ሰዓት እኮ ልታያት ላ አትፈልግም ነበር አብርሃም። እኔ እኮ የሩታ በደል እኔ ራሴ ላይ እንደሆነ እያረኩ ነው። በቃ ማስበው ራሴ ላይ የተሰራ ሁላን የሚመስለኝ ማለት ነው። እና ያኔ እንደዛ ኢግኖር ስታደርጋት በጣም ገረም ነበረ። በጣም ምስክርነት የሚያሰጡ ብዙ ቪዲዮዎች አሉ ቤተሰብ ከእይታው ጀምሮ እኔ በቃ የሆነ ስማ መንፈስ ቅዱስ እኔ አላቅም እኔ አላቅም ልጁ ጥሩ አይደለም፣ አመለካከቱ ለምን ብትሉ ሚስትን ያክል ነገር የትዳር አጋርን ያክል ነገር በዚህ ልክ ገፍቶ ገፍቶ ገፍቶ ዘጠኝ ወር ሙሉ አስጨንቆ ልጁን ከተወለደ በኋላ ጭንቀት ስትሬስ፣ ሰላም እኮ የላትም። እስኪ አሁን ራሱ መች ሰላም ሰጥታችሁ አታውቃላችሁ። እና ደግሞ በጣም የገረመኝ ነገር ምንድን ነው ሄርሜላን በዚህ ልክ አንተ ለምንድን ነው ትሪት የምታረጋት? ማ የሰው ልጅ ስለሆነች፣ በእርግጥ ሰው ነች። ያው ስራዋ የሰው ልጅ ባህሪ ባይሆንም ሰው ስለሆነች አው እንደ ሰው ላክብራት። ኦኬ፣ ትንሽ እንቀበላለን ብዙም ባይሆን። ግን ለሞርታ ከተናገረችው ነገር አንጻር ትክክል ናት። ምክንያቱም ሄርሜላ የሚያስከብር ስራ አልሰራችው። አንተ ወንድ ሆነህ ትዳርን አላስከበርክም። ሄርሜላ ደግሞ ማለት ነው በዚህ ልክ እንዲህ ሊጨነቁላት የምትችል ሴት አይደለችም፣ እውነት ለመናገር ሚስትህን እኮ በፊትክ ያዋረደች ሴት ናት። እቺ ሴት ሚስትህን የገዛ የሰማኒያ ሚስትህን ማለት ነው። አንተ ለሩታ ጠበቃ መሆን የነበረብክ ዛሬ አልነበረም። ዛሬ እሷን ለማስደሰት ለአፍክ ያወራክ ነው የሚመስለው፣ ባይዘዌ ማለት ነው። ስለዚህ እንደዛ ያዋረደች ሚስትህን፣ እንደዛ ከፍ ዝቅ አድርጋ በቤቷ ተናግራት፣ ጭራሽ ከህይወታቸው ውጭልኝ ብላቱላ ነበር። በቀደም ሄደችው አይደለም አሁን ላይ ግን ማለት ነው ያን ነገር ሁሉ ባለመናገርግ እዛም እዛም ውስ ውሰክ ነው ይህንን ንግግር ልትናገዛር ይቻልከው በቪዲዮ መግቢያውን ብሏል። እናንተ በምትሰጡኝ ኮሜንት እናንተ እንዲያርግ እንዲያርግ ባላችሁ መሰረት እያልክን የመጣሉ። ዘላለም ግን ሰው ነው አንተ የሚመራክ ህይወትህን መምራት አታውቅም። በነገራችን ላይ ማለት ነው ሩታን ትላታለህ እንጂ ሩታ እያየች ነው ነገሮች የምትወስነው ነው። አንተ ግን ብዙ ጊዜ በሰዎች ትመራለህ። እነ አቤል ሄርሜላን አመጡልክ፣ ተጎትተህ ሄድክ። ማጡስ ገባ እኔ መግቢያው ላይ ሳይ ቪዲዮም ቤተሰብ ስቲል የመጨረሻ በቃ ነገሮች ፊክስ ይሆኑን የመሰለኝ። በነገራችን ላይ እኛ ሴቶች ችኩሎች ነን። በእንዲህ መልኩ አንድ ነገር ቢፈታም ለመፈታት ቢሞክር መቸኮል የለብንም። ባይ ዘ ዌይ ምን ያክል አብርሃምን ሩታ እንደምታውቀው የምታውቁት ቤተሰብ፣ ዛሬ የሆነ ነገር አድርጎ ነገ ደግሞ ሌላ ነገር አድርጎ እንደሚያሳብዳት ታውቃለች። ስለዚህ እቺ ልጅ ሙሉ ለሙሉ ትዳሯን ፈርተዋለች። አብርሃምን እንድትፈራ ሆናለች። በቃ ምንም የምትተማመንበት ሰው አይደለም፣ እንጂ ዛሬ ባየነው ልክ ቢሆን የተወሰነ አለ አይደለ? እስቲ እናየዋለን ነገሮችን በሂደት ብላው እንኳን ትሄድ ነበረ። ግን የአብርሃምን ስራ ጠንቅቃ ስለምታቅም እና ሄርሜላ በዚህ ልክ ክብር የሚሰጣት ሴት አልነበረችም። በጣም ተጨናንቀህላት ነበረ። ስታናግራት የነበረው አንቺ ለእኔ ጥሩ ሰውነች ስትላት ነበረ። ሄርሜላ ለአንተ ጥሩ ነበረች በእርግጥ ዘጠኝ ወር ሙሉ ጫወታ አለች። አዎ ዘጠኝ ወር ሙሉ ጠገብክ ነበረች እኮ ሩታ እስክትወልድ ድረስ። ወይ ጉድ ወቸው ጉድ አለ ሰውየው ማለት ነው። እንዲያው አድብኑን እንጃ እንጀታችንን እና እኞር ሙሉ አብርሃት ነበር ከማ እኮ ነው። እና ምን መሰላችሁ፣ ቤተሰብዬ፣ ለእኔ ጥሩ ነበረች አለ። ግን የሚገርመው እንደ ሄርሜላ በህይወቱ ውስጥ ማለት ነው እንደዚህ መርዝ ንስንስ ሲያረገበት ሰው የለም። ቢረዳ ሄርሜላ ለአብርሽ ጠላቱ ነች። ቢረዳ ነው ምላችሁ ማለት፣ የትዳር ዋጋ ቢያውቀው ሩታ ምን ያህል በአስተሳሰብ በእሱ ላይ እምነት እንዳይኖራት አርጋ እንዳሳጣችሁ ቢያቅ ኖረው ሄርሜላን ለሰከንድ ሽርፍራፍ ያጠገቡ አይደርስም ነበር። እስካሁን እኮ የተጋጋጠች ነው ቤተሰብ፣ እስካሁን አብርሃም ከህይወቷ እንዳይወጣ እየተጋጋጠች ነው። እንዳያችሁት በቃ ወስናል፣ እርግጠኛ ነህ እያለችው እንዲ እን እንዲ ድፍረት። እረ ቤተሰብ ግን እኛ ራሳችን የሆነ ማጂክ አስነክተውናል እኮ ፈዘናል እኮ ይሄ እኮ ነገር በጣም አስደንጋጭ ነገር እኮ ነው እናንተዬ። እንዴ በሚስቱ ላይ ምርጫ በቃ ሩታ መርጫ አለው እንዴ እኮ የሆነ ገና ያላገባ ወንድ እኮ ነው የሚመስሉ። አብርሃም የሆነ በቃ አዩ እንዴ እሱም አይሆንም እንጂ። አንዳንዴ ኮ ቤተሰብ በጣም ስታስቡት ነገሩ ካይምሮ በላይ ነው። ያገባ ወንድ ባለ ትዳር እዚህ ጋር ውሽማ ያበላልጣል። አረ በታሪክ ተሰምቶ አይታወቅም። ረ ማአት ታዝንቡብን። ተው እናንተ ሰዎች ተው። ኤን ጀነሬሽን አትፈውዙብን። በተለይ አብርሃም የምትሰራቸው ድርጊቶች በጣም ትክክል አይደሉም እንዴ ቀጣዮቹ እኮ አንተ ያፈራሃቸው እነዚህ ቡታጅራ ዩቲዩበሮች ጠቅላላ ያንተን ስቴፕ እየተከተሉልን ነው። ቪዲዮ ባይዘው የሚሰሩት እኔ ብዙዎቹን ታዝቤያለሁ። ስለዚህ የምትሰራው ነገር አንተ ጥሩ ካልሆነ፣ የምትመራቸው መንገድ ጥሩ ካልሆነ፣ አንተ የምታደርገውን ነገር ይደግሙታል። ከዛ ሁሉም ጋር ኖርማል እየሆነ ይመጣል። ይሄ ነገር ተቀባይነት የለውም በማናችንም ህሊና ውስጥ። ይሄ አሁን አንተ የምታደርገው ድርጊት ምንም ተቀባይነት የሚያስገኝ ነገር አይደለም። እንዴ ሩታን መርጫለው፣ ሩታን ወዳታለው፣ ከኛ ህይወት መውጣት አለብሽ፣ ማለት መጀመሪያስ፣ እንዴት ገባች? ለምን ገባች? እንዴት አብራ ቆየስ? ካሆነ በትክክል አንተና ሷ ሁለተኛ ሚስቲክ ነጭ ያላቅም ያላቀም ቆይል ይፈቀዳል? አንተ የአዲስ አዲስ የፈጠርክ የእምነት ተቋም አለ? እስቲ ንገረን ማለት ነው። ወው እንዴ! ውጪ ሲባል ራሱ ለኔ እየከበደኝ ነው። ቆይ፣ ገብታ ነበረች ሴት እንድትገባ ፈቅዶ ነበረ ማለት ነው። ስለዚህ በሩታ ላይ ሌላ ችግር ፈጥሯል፣ ከህይወቷ ውስጥ ማለት ነው። ማድረግ የሌለበትን አመንዝራነት አመንዝሯል ማለት ነው። ይሄ ልጅ ሎቱ ስባት። ቤተሰብ በእውነት በጣም የሚያሳፍር ነገር ነው በእውነት ማለት ነው። አያቸዋት ሩታ ምን ያህል አስተሳሰቧ በሳል እንደሆነ የምታዩት። አየች አዳመጠቻቸው። ሄርሜላ እንዴት ተጨናንቃ ከአብርሃም ለመለየት እንዴት ጦር እንደሰበቀች አይታችኋታል። በቃ ውጊያ ነው የቀራት መሳሪያ መደቀን እኮ ነው የቀራት። ጸጥ ብላ ነው ስታዳምጥ የነበረው። ነገሯ በጣም ይገርም ነበር። ይሄ ሄርሜላ ምጥ ያዛት ባንዴ ሳታረግዝ ማለት ነው ምጥ። እሱን አይታችሁታል። በጣም ተከፍቷል። እንዲህ ተከፍተህ ነው እንዲህ ወደ ሩታ የምትሄደው። አየህ፣ አንተ ችግር ባይኖርብህ፣ ከሄርሜላ ጋር ሌላ ችግር ውስጥ ባትገባ ኖሮ፣ ምንም ነገር አንተና ሄርሜላ ባይኖራችሁ ኖሮ አብርሃም፣ በአደባባይ ሚስትህን አቁመህ ከህይወታችን አሁን እንድትወጭ ይፈልጋለሁ አትላትም ነበረ ምንም ባይኖርክ ድሮ ገና ነው እንዴ? ለምንድነው ሚስቴ የምትናገሪው? እንዴ ለምንድነው በህይወታችን የገባሽው? አልሰማም ማለት የነበረብክ እውነተኛ ባል ብትሆን ኖሮ ነው ሚልክ እውነቱን። ሩታ ያጠያይቃል፣ አሁን ያረክ ያለከው ነገር ያጠያይቃል። አሁን አሁን ላይ እንዴት እንዲህ አልክ አለች። ትክክል። በጣም ስብእና ነው ስማርት ነው የሩታ በእውነት። መቼም ቢሆን ሩታን አብርሽ እንደገና አንተ ሀምሳ ሺህ ጊዜ እንደው የሆነ ዩኒቨርሲቲ ተቋም እንኳን ብትገባ የእሷን ስብእና የእሷን አስተሳሰብ ይምንት ልታገኝ አትችልም። አብረሃት እየኖርክ እንኳን ከእሷ አልተማርክም። ባይ ዘ ወይ፣ ሩታ ለአንተ በአስተሳሰብ ደረጃ በራሱ አንተ ከእሷ ብዙ መማር የምትችል ሰው ነበርክ። በእርግጥ ተፈጥሯችን ይለያያል፣ አስተሳሰባችን እኩል አይደለም፣ እንደ ሰውኛ ማለት ነው። ግን አንተ ተበልጠካል በዛ መጣ በዚህም ሄደ ተበልጠካል። ድርጊቶች ሁሉ እንዳጠፋ ግልጽ ናቸው። ከሩታ ጋራ የነበረን ሕይወት አንተው በራስህ ካበላሽ ተክ ሌላ ታሪክ ውስጥ እንደገባ ግልጽ ነው። ሩታ ደግሞ ይቅርታ የማድረግ አቅሟ ዜሮ ላይ ደርሷል፣ ተሟጧል። ምክንያቱም በለዋለ ሄደህ እባታል። ይሄ ደግሞ ይቅርታ የሚያሰጥ አይደለም። በሴቶች ዘንድ ቅሬታ ገብቶ ነው ሩታን ፊትለፊት ሄርሜላን ያባረርካት፣ ቅሬታ በቅሬታ ነው ባይዘው ሌሊቱ ሙሉ እንቅልፍ አተክ ወይኔ ሩታ ወይኔ እሩታ እንደዛ ስትጨነቅ፣ ዘጠኝ ወር ሙሉ እንደዛ እያበሳጫ ስትሄድ፣ ወይኔ ይህች ልጅ የሆነ ነገር ብትሆንብኝ እስከነ ልጄ፣ ወይኔ ሚስቴ ብለህ አንድ ቀን ተጨንቀ እንቅልፍ አተካለ። ለዚህ ለትላንትና ለመጣች ሴትዮ ግን ማለት ነው እንቅልፍ አታደርግ። የቀረብ መደባበስ ነው አለ ሮማንሲ ያን የቀረብክ ያው ከሚስት ውጭ ማለት ነው በቃ ይሄ ነው የሚያየ፣ ነው ምን አየን። ለኔ ጥሩ ናት የምትለው ደግሞ ይሄ የምታደርግልህ ነገር ተመችቶ ስለሆነ ነው። በቃ ሌላ ምንም። ሄርሜላን ይሄ ሁሉ ህዝብ የሚሰድባት ምን አርጋ ነው? ለአብርሃም ጥሩ ሴት ብትሆን ኖሮ ይሄ ሁሉ ህዝብ ይሰድባት ነበር? በእርግጥ አልኩ እኮ አንተ ጥሩ የሆነችል በሌላ አንግል ነው በሌላ አንግል ገብተዋል፣ አይደለም ግን በትክክለኛው ደግሞ አካሄድ ስናየው በአንተ እና በሩታ ህይወት ውስጥ መርዝ የዘራች ሴት እንዴት ጥሩ ናት ልትባል ትችላለች? ቀጥልበት። ሩታን እኔ ውሳኔዋን አደንቅላታለሁ። አሁንም ቢሆን እንዳትበገሪ። ምክንያቱም ልክ መምጣት አለበት። ልጁ ልክ ስህተቶቹ በጣም ከባባድ ስህተት ነው የሚሰራው። ነገ ከሄርሜላ ጋር ላለመመለሱ ምንም አስተማመኛ የለም። መለያየታቸው እጅግ ከባድ መለያየት ነው። አይታችሁ ከሆነ የአስር ዓመት ባልና ሚስት ነው የሚመስሉት። ዘሩ ቀለጠ አለ። ጉድ ነው። ቤተሰብ በአጠቃላይ አጠቃላይ የታየና የተሰማ ያለው ነገር እጅግ በጣም ጉድ ነው። ሩታ የኔ እናት ማለት ነው፣ ክፉ አይንካሽ። በአላማዋ ጸንታ ትቆያለች። ነገር ውስጥ ዘላት ውላ አትገባም፣ ምክንያቱም አስተዋይ ሴት ናት። ነቅ ተመልሳ ማልቀስ አትፈልግም። በቃ የብልህ ሴት ውሳኔ ነው። እስከ መጨረሻው እንዲለያዩ አልፈልግም፣ ግን አሁንም አብርሃም ገና ነው ብላችሁ ዛሬ በተለቀቀው ቪዲዮ ላይ በራሱ አብርሃም ገና በጣም ብዙ ብዙ ማስተካከል ያለበት ችግሮች አሉ። ቅሬታ ውስጥ ገብቶ ነው ሄርሜላን የተለያት። ይሄ ደግሞ ለሩታ ምን ማለት እንደሆነ አይቶታል። በቃ በነገረችው ልክ ይረዳል። ለማንኛውም ሄርሜላ ለአንድ ቀንም ቢሆን ያው ስትን ጨረጨሪ እደሪ ማለት ነው። ወይኒ ቤተሰብ ሰላማች ይብዛለኝ። ስለዚህ ያንን ነገር ድጋሚ መልሼ እንዲህ ነው እንዲያ ነው መባባሉ ምንም ምንም ለእኔ ትርጉም አይሰጠኝም ና ሲቀጥል ደግሞ እውነት ለመናገር እኔ ኦሬዲ እንደማይሆን ነገር ያለው ለእናንተ እናንተ አብረን እንደማንቀጥል ታውቃለ። ልቡና ያውቋል እኮ አይደል? ይሄንን ነገር ወደኋላ መመለስ እንደማንችል ወይም ማስተካከል እንደማንችል እኔ ባይበቃኝ ኖሮ እስከዚህ ድረስ እንደዚህ አልሆንም ነበር። ሳቀኛለሁ።